ሀና በስተመጨረሻ ምን አጋጠማት? የባዩሽ ተንከሲስ ስራዋ ተዋረደ። ወይዘሮ ሜላት ደግሞ ዶክተሩን የውጤቱ ነገር እምን እንደደረሰ ልትጠይቀው ስትገባ፣ ወይዘሮ ባዩሽ አነጋጋሪ በሆነ ነገር ዶክተሩን በብር ተደራደረችው። ዶክተሩን በጣም ደነገጠና እብሩ ላይ መወሰን አለበት ወይስ ትክክለኛ ውጤቱ ላይ ትኩረት ማድረግ አለብኝ የሚለውን ከራሱ ጥያቄ አስገባ። ሀና ደግሞ እንደ ድንገት ስላባቷ ሕመም ሁኔታ ዶክተሩን ልታናግረው ስትገባ ወይዘሮ ባዩሽ ውጤቱ ለርግብ እንዲሆን ከዶክተሩ ጋር በገንዘብ እየተደራደረች ደረሰችባት። ራሷን መቆጣጠር አቃታትና ደንግጣ ቀረች። እንዲሁም ደግሞ ወይዘሮ ሜላት ሳይቀድሙኝ ልቅ ደም የዲኤንኤ ውጤት ሲወጣ ይህንን ብር ተቀብለህ ችግርህን ማሳለፍ መቻል አለብህ፣ ዶክተር። ይሄ ነገር ደግሞ አምነህ ከተቀበልከኝ ወደፊት ብዙ ብር ጨምርልሃለሁኝ እና እዚሁ ላይ እንቋጫው እያለች ተንበርክካም ስትለምነውም ጭምር ነበር። ወይዘሮ ሜላት ደግሞ የባዩሽን ክፋትና ተንኮል ከተረዳች በኋላ ራሷን በጸጸት ቀጣች ማለት ነው። ይሄን ያክል ጊዜ ካስመሳይ ጓደኛ ነበር እንደ እየኖርኩ ያለሁት ትክክለኛና እውነተኛ ልጄን በጉያ ይዤ ያልሆነችው ልጅን እርግብነሽ ብላ አምጥታ እንዴት እንደዚህ ትጠቀምብኛለኝ? እንዴት ዝህ ታታልለኛለች ብላ ራሷን መቆጣጠርና ማመናቃታት ባዩሽ ሁሉ ጊዜም የምትራመደው ሳት ቀርማት በጥበብና በዘዴ ነው። ሜላት ግን ደካማ ጎኗ ለ16 አመት ሙሉ ልጇ ሀሴት ጠፍታባት ምንም ትሁን ምንም አምኖ መቀበል ነበረ ያ። ነገር ግን አሁን ስላልሆነ እጅግ በጣም በሚገርም ሁኔታና በሚያናድድ ሁኔታ የወይዘሮ ባዩሽ ውርደት ወጥቷል ማለት ነው። እንኳን ደስ አላችሁ። በጣም ደስ ይላል። የሃኒዬ ደግሞ ትክክለኛ አባቷ መስፍኔ ለሃና ያለው ውዴታና ክብር እጅግ በጣም በጣም ደስ የሚል ነገር ነው ማለት ነው። እውነት ለመናገር ሃናም ደግሞ ለሁሉም እጅግ የምታከብርና ከምስጋና ጋራ የታነጸች ልጅ ናት። በስተ መጨረሻ ባዩሽ ዶክተሩን ከገንዘብ ጋር መደራደሯን ስለደረሱባትና ስላወቁባት እጅግ በጣም ደስ ብሎኛል ማለት ነው። እኔ ለራሱ ሰላም ሰላም። ውድ የተከበራችሁ የዙዝነት ሚዲያ ቤተሰቦች እንደምናላችሁልን እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል። ኖላዊ ድራማ ብቻም ሳይሆን እጅግ በጥበብ የታነጠ ቤተሰባዊ ድራማ፣ አስተማሪ ድራማ ነውና ሁላችንም ልንማርበት፣ ልንከታተለው ይገባል ማለት ነው። እናንተም እንደናንተ መልካምነትና ቅንነት ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ወይዘሮ ሜላት በስተመጨረሻ የራሷ ልጅ ሀና መሆኗን በማረጋገጧ በወይዘሮ ባዩሽ ከዶክተሩ ጋር እንግዲህ በብር ስትደራደር ስለደረሰችባት እጅግ በጣም ደስ ብሎናል። የሀንዬ አባት ደግሞ ለህክምና የተጠየቀችው አራት መቶ ሺህ ብር ነበርና ሁለት መቶ ሺህ ብሩን ከፍላ ሆስፒታል አባቷን አስገብታ እያስታከመች ነበረ። ህክምናው ደግሞ የሚጠይቀው ስድስት መቶ ሺህ ብር ነው። ግማሹ ሁለት መቶ ሺህ ብር በሜላት ድርጅት ስም ነበር። አሁን ሁለት መቶ ሺህ ብር ማን እንደሚጨምርላትና ከየት እንደምታገኝ ግራ ገብቷታል። ዶክተሩ አቶ ነዋላዊን ሊጠይቅ ሄድና ሀናን እዛ እንዳጋጣሚ ሲያገኛት፣ ሀና ማናግርሽ ነገር አለኝ ነይማ አለና ሲጠይቃት፣ እሷም ደግሞ ማመን አቅቷት ድርቅ ብላ ቀረች። ወይኔ ሀና እንደ ሰው በቃ ደስተኛ ሁነሽ ያለ ፈተናና ያለ ስቃይ ያለ ለቅሶና ያለ ጭንቀት መቼ ነው የምትኖሪው ብላ ራሷን ጠየቀች ዶክተሩም ደግሞ እያዘነ ነው እያዘነ ነው የተናገረው ማለት ነው እንግዲህ ይሄ ስድስት መቶ ሺህ ብር ዶክተር የጠየቀው እውነት ለአቶ ኖላዊ ሕክምና ነው ወይስ በወይዘሮ ባዩሽ ጥበብ የታነጸ ከዶክተሩ ጋር የሆነ ግንኙነት አላቶ የሚለውም እጅግ በጣም አሳሳቢ ነገር ነው። ምናሴ እና ሰላም ሀና እህታቸው እንድትሆን ይፈልጋሉ ማለት ነው። ሀና እንግዲህ እጅግ በጣም አስተዋይና ጸባይ ሰናይ ልጅ ናት። ሰላም ከአባቷ ጋር ቆጭ አለችና አባዬ ከሀናና ከርግብ ልጅህ ማንኛይቱ እንዲሆን ትፈልጋለህ ብላ ስትል እሷ በቀጥታ አባ እውነቱን ላለማውሸት እኔ ሀና ህቴ ብትሆን እፈልጋለሁ። ምክንያቱም አንዳንዴ ደግሞ ህቴ ብትሆን በቃ እኛ ጋር አትኖርም የሚለው ጥያቄ ያሳስበኛል። ምክንያቱም አባቷን ከራሷ በላይ የምትሳሳላት እንደዛ አክሱም ላይ አንስቶ እዚህ ያደረሳትን አባቷን ትታ የትም መሄድ አትፈልግም። አሁን ግን ከእኛ ጋር ልትኖር አትችልም እና ሁለቱን አባቷን ደግሞ እሷ ደስ በሚል ሁኔታ ፍቅር አሰጣት ትችልበታለች ብላለችው። አባቷም ደግሞ ግራ ተጋባና እንዲህ ለካ ይሄም አለ ሰላምዬ፣ ችግር የለውም አሁን የያዘው እንትን ይለቅና ለመልካም ነው ብሎ አላት። እንግዲህ እርግብና ሀና ከዶክተሩ ጋራ ምርመራቸውን ጸጉር በመስጠት እንዲሁም ደግሞ የተሰጣቸውን ወረቀት ፎርም በመሙላት ምርመራቸውን ጨርሰዋል። ውጤት መቼ ነው የሚመጣው የሚለውን ሲጠይቁ ትንሽ ይቆያል እያለ ብለዋል ማለት ነው። እና ሀና ደግሞ የዶክተርነት ሙያ ስላላት እርግብ እየጠበቀች የነበረችው ምርመራው እጅግ ከባድና እጅግ ከባድ እና አስከፊ ነገር መስሏት ነበር። በጸጉር ምርመራው ሲደረግ በጣም ግራ ተጋብቷት ነበር። ሀንዬ ግን የዶክተርነት ሙያ ስላላት እንደውም በይብለጥ ለእርግብ ነው እያስረዳቻት የነበረው ማለት ነው። ሰላም ወደ ኬችን እንግዲህ ምግብ ስትሰራ እርግብ መጣችና እኔ እምልህ ሰላምዬ፣ ቆይ የዚችን የአንዲት ሰራተኛ ስራ እንደዚህ አድርጎ መሸፈን ተገቢ ነው? የእሷን ስራ እኛ መርከም አለብን እንዴ? እያለች አለቻት። ሰላምዬም ደግሞ አይ እንግዲህ፣ እርግብ እኛ ለሀና ለማገዝ ፈልገን ሳይሆን እኛ ሴትነታችን እንድንሰራ ያስገድደናል ብላ አለቻት ማለት ነው። ሰላምም እንግዲህ ስራዋን ተፍ ተፍ እያለች እርግብ ስለ ሀናና ስለ እሷ ምርመራ ስትጠይቃት፣ እኔ ም ልይ ሰላምዬ አሁን ውጤቱ እኔ እህትሽ መሆኔን ስታቂ እስካሁን ለተናገርሻቸው ነገሮች ይቆጭሻል አለቻት። ከዛ ሰላምዬም ደግሞ ባይገር ምሽ ለእኔ እህቴ ሀና ብዙ ነገር ከፍላለች። እዚህ ቤት ያደረገችውን ሳይሆን ያላደረገችውን ብትጠይቅኝ ይሻልሻል። ሀና ማለት እጅግ በጣም የመወዳትና የማከብራት እህቴ ናት። ስለዚህ የዲኤንኤ ውጤትም ወደ እሷ ላይ ቢያመለክት ምን አይነት ውሳኔ ትወሰኛለሽ? ብላ ፍጥጥ አረገችባት። ሀና እንግዲህ ሁሉም ጋር ተወዳጅነትን አግኝታለች። እርግብ በሰላም ንግግር ተናደደችና ወደ ምኝታ ክላስ ስትገባ እናቱ አልጋ እያነጠፈች ነበር። እንዴ እማዬ ምን እያረግሽ ነው? እንዴ የአንዲት ሰራተኛ ስራ መስራት አይደብርም እንዴ? ምን ሰርታ ልበላ ነው እያለች አለች። እንግዲህ ምን ላድርግ፣ ይኸው አልመጣችም። እኛ ኮ ቅንጭላታችን ላይ ስለወጣናት ጠግባ ነው አለች። ከዛ እማዬ፣ እኔ ላግዝሽ፣ እኔ ልጅሽ አይደሉ? እንድትለፊብኝ አልፈልግም አለች እና የአልጋውን ብርድ ልብስ ማንጠፍ ጀመረች። ወይዘሮ ሜላት ደግሞ ወደ ሳሎ መጣች እና ለምናሴ ምግብ እንዳልተሰራ ከትምህርት ቤት መጥቶ ምንም እንዳልበላ ስታቅ፣ በቃ አንድ ሰራተኛ እንደፈለገች ትጫዋትብን። የቤቱን ሰራ የቤቱን ስራ ትታ እንደፈለገች ትሆን። በቃ ይሄ ዲኤንኤ ውጤት ይለቅና እኔ ሜላት አይደለሁም ከዚህ ከቤት መንቅሬ ነው ማወጣት ብላ ወሰነች። ጉድ ወይዘሮ ሜላት ማለት ነው እንግዲህ በስተመጨረሻ በዲኤንኤ ውጤት መሰረት ሀና ትክክለኛና እውነቷ ሀሴት መሆኗን ስታውቅ የወይዘሮ ሜላት እብደት ምን ይመስላል የሚለውን በጉጉት ለማየት ፈልገናል ማለት ነው። እንዲሁም ደግሞ የወይዘሮ ሜላት ባለቤት መስፍኔ ቤቱ ጠባብ ነው። ምላሴም ለእህቶቹ ለቆ እስከ መቼ ድረስ ነው ሳሎን የሚተኛው? ሁሉም የየራሱ ሚስጥር ሊኖረው ይችላል እና ክፍል ክፍል እንዲኖራቸው ፈልጋለሁ። ይህም ቤት ተከራይተን መውጣት አለብን፣ አለዛ ደግሞ ይህንን ሽጠን እዚህ ጋ ላይ ገንዘብ ጨምረን ሌላ ቤት መግዛት አለብን ብሎ ወሰነ። ከዛ ወይዘሮ ሜላት ደነገጠችና እኔ ምለው መስምኔ አሁን ከሀገር የመጣ አንተ ከኔ ጋር አብረህ እንደገና ህይወትን ለመኖር ነው እንዴ አለችው። እና ታዳምን ችግር አለው የልጆቼ እናት ኮ ነሽ ይህን ያክል የከፋ ነገር መቼ ተደራረግንና ብሎ አላት። እሷም ደግሞ ደነገጠችና ተው እንጂ የዛኔ ጎረቤቱ ሁላ ሲሳለቅብኝ ልጅ ሀሴት ጠፍታ ለጠንቋይ ገብራ ነው ልጇን እንደዚህ ሀብታም የሆነችው ብለው ሲስቁቢ፣ ከጎን ሆነህ ያንን ኩላ ችግር እኳ አላለፍክም። ይህ ቤት ማለት ለእኔ ብዙ መስዋዕትነትና ዋጋ ከፍዬበት አለሁ። ምንም በል ምንም፣ እኔ ከቤቴ ንቅንቅ አለልም። ስለዚህ የዲኤንኤ ውጤት ይለቅና ወደ መጣህበት ሀገር ዞር ማለት ትችላለህ፣ ብላ ትእዛዝ ሰጠችው። እንግዲህ አቶ መስፍኔም ሜላት እያደረገችው ያለ ነገር ሜላት እየተናገረችው ያለ ነገር በጣም ልቡን እየሰበረው ይገኛል ማለት ነው ሰላም አባቷ ጋር እንግዲህ እማዬ ጋር ተጣልታችኋል እንዴ መቼም የእናንተ ጭቅጭቅ አያልቅባችሁም እያላይ ስትጠይቀው አባቷ ደግሞ ልጅቱን ሰላምን እንዳይከፋት ብሎ አይ ምንም አልተፈጠረ ኖርማል ነው ምናምን ብሎ እሷን አታለላት። በስተ መጨረሻ ምናሴ ክፍል ሄድና ምናሴ ደግሞ እያጠና መሆኑን ሲያየው እኔ ምን ምናሴ ፈተና መቼ ነው የምጨርሰው ብሎ ሲለው አባዬ አንድ ሁለት ቀን ይቀረኛል፣ ምን ነው ሲለው አይ ወደ በቃ ፈተና ህን ተጨረስ ወደ ገጠር አጎቴ ዘንድ ሂደን መጠየቅ አለብን ብሎ አለው ምናሴ ደግሞ ድንገት ስ ቢያመኝ አባዬ እኔ መሄድ አልፈልግም፣ እንደዚህ እኮ ጤና ይዝህ ድረስ የደረሰው ሀና እየተቆጣጠረችኝና ከጎኔ ሁና እያከመች ነው ብሎ መልስ ሰጠ። የሀና አባት ወይንም የምላሴ አባት ውይ፣ እንደ ምን አይነት መታደል ነው! እንዴት አይነት ጨዋ ነው ያሳደጓት! እያሉ ልጁን እንትን ማለት ጀመረ ማለት ነው። ሀናን፣ እንግዲህ አባትሽን አስተዋውቂኝ እዚህ ሕክምና ላይ ገብተው እየታከሙ እንደሆነ አውቃለሁ አስተዋውቂኝ ብሎ ሲላት ሀንዬ ደግሞ አይ እኔ አላስተዋውቅም። እኔ እኮ ሰራተኛ ሁኜ መስራቴ ለራሱ ራሱ አያውቅም። አሁን ደግሞ ሙሉ ቤተሰቦችን አገኘቻቸው ምርመራ እያደረግኩ ነው ብለው አባቴን ያምብኛል። አባቴ ደግሞ ታሞና ከፍቶት ማየት አልፈልግም። እኔ የእናንተ ልጅ ሆንኩኝም አልሆንኩኝም ምንም ለውጥ የለውም። ከአለም የበለጠና ደስታ የሚሰጠኝ ምንም ነገር የማያጎልብኝ ምርጥ አባት አለኝ ብላ ለመስፍን የነገረችው፣ መስፍንም ደግሞ በጣም ተገረመ ማለት ነው። ውድ ቤተሰቦች እንግዲህ በቀጣይ ፓርት ምን እንጠብቅ? የሀኒዬ ትክክለኛ ውጤቱ መጥቶ እውነተኛ አባትና እናቷ መስፍኔና ሜላት ሆነው ሙሉ ወጩን ሸፍነው ደግሞ አቶ ንዋላ ወይን አሁንም ማሳከም መቻል አለባቸው እንዲሁም ደግሞ የባዩሽና የእርግብ እያንዳንዱ ተንከሴስና ውርደት መጋለጥ አለበት የሚለውን እናስተላልፋለን ማለት ነው። በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።